ሰሪ ወዳ ከዛ ወደ ማን ሄደ? ወደማ አልሄደም ለአንድ ሰው ነው ልቤ ያለው ነው ማለት ነው ምን አለ መሰለክ የሆነ ጊዜ የሆነች ልጅ አጨፍክራለሁ ብላ ስትመጣ እኔ የሆነ አንድ ሰው ብቻ ነው ልቤ ላይ ያለው ይሄን ሰው መውጣት አይችልም ብሎ እስካሁን ብቻውን ነው ሲንግል ነው አሉ የኔ አባት

እየጨመረ ቢኖርናነውናያሱ ማነሱ አሁን ቅድም ያልኩት የዳኒ ሚኮን ተያዘው ማለት ነው። ዛሬ ህይወት የጀመረ ሰው አዲስ ህይወት የጀመረ ሰው ብዙ ነው ማለት ነው። እኔ ብቻ መስሎኝ ነበር።

ለዛ ነው ቤቱ ማለት የገባሁበት ቤት በጣም ቁሳ ቁሳ አለበት። ለዛ ነው እሱን የጠረኩ ነው። የመጀመሪያ ቤት ይሻለኛል ሲጀመር ወርጄ ሊምጣ የአሁኑ ቤት ልግባ ናልፈልገው። በማንኛውም አዲስ ወር ከመጀመርሽ በፊት መጀመሪያ ያስብበት። እሺ እኔ ናት አስቤ አውርጄ ከራሴ ጋር አውርጄ አስራ አምስት ቀን ነው ወዳዶት የሚወዱ ሰዎች አሉ። ለነሱ ተናገሪ አንቺ፣ አሚና ማለት ነው። ለምንድን ነው እየተሸርማመኩ ነው ሲልሽ፣ አንቺ አሁን እኔ ደስ ሲል አለኝ መግድ፣ እንዴት ነው የሚባለው? ሳኒ ማለት ነው። ሳኒ ማለት ነው ምንድን